የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ። እንዴት መሰላችሁ? እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ህብረት ፊት ለፊት ወይም ከብስራት ኤፍ ኤም አጠገብ የፋሲካ በዓልን ምክንያት በማድረግ ባለ ሁለትና ባለ ሶስት መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ አስር ደንበኞች ብቻም ባለ ሁለት መኝታ 91 ካሬ ሜትር በ973 መኝታ ብር ቅድመ ክፍያ ብቻ ቤትን የግለው ያድርጉ። 60 ሲከፍሉ ተጨማሪ 40 ለማሳሰብ ቅናሽ አገኛሉ። ወንድሜ ጥያቄ ትክክል ነው አሁንም ለውጊያ የምታስቡ ሰዎች ተውባካችሁ ክላሶችን አስቀምጡና እንነጋገር። በውይይት፣ በምክክር፣ በምርጫ ሀገር እንምራ የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ። እንዴት መሰላችሁ? ባለፉት አንድ ወር እና ሁለት ወር ባለፉት አንድ ወና ሁለት ወር ስለ ኢትዮጵያ ስለ ኢትዮጵያ ለውጥ መንግስት ዓለም የተናገረውን ያክል ላለፉት ሀያ ዓመታት ላይናገር ይችላል ዓለም የገባውን ለውጥ የማይገባን ሰዎች ምክንያቱም እንደሆነ ልንገራችሁ ሁለት ቤተሰቦች አሉ ገጠርና ከተማ የሚኖሩ የገጠር ተወልዶ ያደገው ልጅ ቤተሰብ ጥየቃ ከተማ ይመጣል ከተማ መጥቶ ከቤተሰብ ልጅ ጋር ወክስ ሲያደርጉ መኪና ሲያይ ይደነብራል። ጥሩምባ ሲነፋ ይጮሃል። ፎቅ ሲያይ ቆሞ ይቀራል። መኪና ከሩቅ እየመጣች እንደሆነ ሲያይ ለመሻገር ይፈራል፣ አይሄድም። ከተሜው ፋራ ያይስቅበታል። ያልገባው ሞኝ ያይስቅበታል። ከአንድ ወር በኋላ ከተሜው ገጠር ይሄዳል። ጦጣም ሲያይ አንበሳ መጣብኝ ይላል። ዝንጀሮም ሲያይ ነብር መጣብኝ ይላል። ጫካው ኮሽ ባለ ቁጥር እባብ ነደፈኝ ይላል። ምን አይነቱ ፈሪ መጣብኝ አለ። ደሞ ገጠሬው ዝም ብሎ መታሰር፣ መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከምን ከመሰለን ስተናል። መግረፍ እና ማሰር ነው ያልቻል ነው ስለማያስፈልገን እንጂ መንግስት መሆንማ አለም መሰከረኮ በአንድ ድምጽ ይሄ መስራት አይጠቅመንም ለሁሉም አይጠቅምም መስተካከል ይኖርበታል ሰላም ያስፈልጋል ለሰላም ከልብ መስራት እንፈልጋለን ከዚሁ ጋር ተያይዞ የወልቃይት ራያ ሲዳማ አካባቢ ደቡብ ብዙ ቦታ ሶማሌ ክልል፣ የወረዳ የዞን የክልል የምናምን ጥያቄዎች ይነሳሉ። ላለፉት ዓመታት ሲነሱ ቆይተዋል። ምላሽ አላገኙም? መንግስት ምን እያለ ነው የምትሉ ሰዎች ነበራችሁ። ጥያቄ ቤትም ይነሳል። ይሄ ችግር በውል ስላልገባን፣ ስላልገባኝ እኔ አያችሁ ጀማሪ ያለውም ፍሬሽ እኮ ነኝ፣ አልገባኝም ስላልገባኝ ከአርባ ሰው በላይ ምሁራን ያሉበት ኮሚሽን አቋቁም ያለው አጥኑ ይሄን ነገር ምንድን ነው እየተባለ ያለው ምን ብናደርግ መፍትሄ ይመጣል፣ አጥንታችሁ ለፌዴሬሽን ምክር ቤት አቅርቡ። ይሄ ጥናት እስከሚጠና ድረስ ምንም አይነት ጥያቄ አንቀበልም፣ አናስተናግድም። ምክንያቱም ጥያቄ ጥያቄን እየወለደ የሚያጋድለን ሳይሆን ዘላቂ መሆን አለበት። ዛሬ ይሄኛውን እዛ ስመልስ ይሄኛው ተቀማው ብሎ እዚህ ሲዋጋ ከሆነ ዋጋ የለውም። ከመለስን የማያዋጋ መሆን አለበት ከመለስን የማያጣላ መሆን አለበት። ያ ደግሞ እንዲሆን ጥናት ያስፈልጋል፣ እውቀት ያስፈልጋል። እያወራን ያለነው ጉዳይ ቀላል ነገር አይደለም። ሁለተኛው ያው እናንተ እንኳን መምህራን ናችሁ አትሉም፣ ግን ተፎካካሪዎች አሁን ያለው መንግስት አሁን ያለው ፓርላማ አሁን ያለው ፌዴሬሽን ምክር ቤት አባላት ታማይነት የላቸው ፐርሰንት አንድ ፓርቲ የያዘው እያሉ ነው። ሰምታችኋል። ይሄ እንደውም አንዳንዶች የሽግግር መንግስት ብለው በዲሞክራሲ ስርዓት ውስጥ እኮ ሁሉም መንግስት ሽግግር ነው። በየ5 ስለሚሸጋገር አንዴ ጀምር እስከ ምርጫ ታገሱ በያቻሉ ታቃላችሁ አሁን የትን ቦታ ጥናት ቢጠና ለምሳሌ የዶክተር ጥላዬ ወረዳ መጨረሻ የሚያጠርቁ ፌዴሬሽን ምክር ቤት ነው። መጀመሪያ እናምንበትም ተአማኝ አይደለም እያላችሁ፣ አሁን ይህንን ፍርድ ደግሞ ስጥ እንዴት ትላላችሁ? ለፍርድ እኮ አይበቃም። ለፍርድ እንዲበቃ ምርጫው ዲሞክራሲያዊ ሆኖ ትክክለኛ ኃይል ከመጣ በኋላ ሚዛናዊ ነገር እንፍረድ ነው የሚባለው። አሁን ገና ካሁኑ ሁሉም ጋር ጥያቄ ጠይቄ አሯሩጬ ሽብር ልፍጠት ከተባለ ግን ቅድም እንዳልኩት ቀላሉ ነገር አገር ማፍረስ ነው። አገር እናፈርሳለን ቀላል ነሱ። ከባዱ ማልማት ነው፣ ድካም ስላለ። መታገስ ያስፈልጋል። ጥያቄው ትክክል አይደለም፣ ውሸት ነው፣ አይገባም፣ ይገባል፣ እዛ ውስጥ አልገባም ነው። ይጠና፣ ህዝብ ይምከር፣ ይታይ። በእውቀት ላይ ቆመን መልስ እንስጥ። ሳናቅ ብንመልስ ነገ መልሶ የጠብ መነሻ ስለሚሆን የኢትዮጵያ ህዝብ ይሄን ጉዳይ በትዕግስት ማየት ይኖርባቸዋል ብዬ አስባል ከዚሁ ጋር ተያይዞ ስለ ሚዲያ ስለ ኤርትራ ሰላም ድርድር እና ስለ መከላከያ መውጣት የተነሳ ሀሳብ አለ። የኤርትራና የኢትዮጵያ የሰላም ድርድር ጉዳይ ኮንፍሊክት ትራንስፎርሜሽን ይባላል። በቴሪ ያለ ያልተተገበረ ግን በተግባር ያሳካ ነው። ትልቅ ድል ነው። የኢትዮጵያና የኤርትራን ሰላም የሚጠብቁት ፕሬዚዳንት ኢሳያስና እኝኛው ሰውዬ አይደሉም። የኢትዮጵያ ህዝብና የኤርትራ ህዝብ ነው። የኤርትራ ህዝብና የኢትዮጵያ ህዝብ ወንድማማች መሆኑን አብሮ ቢሰራ አብሮ ቢነግድ የሚጠቀም መሆኑን ከልማት እንጂ ከጸብ ትርፍ እንደሌለው እያየና እያወቀ ሲሄድ ሰዎቹ ሁለቱ ሰዎች ቢፈልጉም አይጣላም። ዋናው ትኩረት ህዝቡ ላይ ነው። ሌላው ጉዳይ ግን ንግድ፣ ኢኮኖሚ፣ ቦርደር በሚመለከት ሁለታችንም በሚኒስትሮች የሚመሩ ኮሚሽን አቋቁመን ኮሚሽን እንኳን አይደለም ስሙ ቲም አቋቁመን ጥናት ስናጠና ቆይተናል ከታረቀን ታውቃላችሁ ገና ጥቂት ጊዜያችን ነው ባለፈው ለምን ተጋጨን ምን ብናደርግ ግጭት እንቀንሳለን ንግዳችን ምን ይሁን ወደባችን ምን ይሁን ብለን እያጠናን ነው አብዛኛው ነገር መግባባት ላይ ደርሰናል ፈር እየያዘ ሲሄድ እንፈራረማለን ብዬ አስባለሁ የደበቅነው ሚስጥር ግን የለም የትኛውን ነዳጅ አለና የሚደበቀው ባካችሁ በሰላም እንፍታ ችግራችንን ያልነው በአደባባይ የሚታወቅ ነገር ነው። ለትግራይና ለኤርትራ ህዝብ ሰላም አናስተምርም። የትግራይና የኤርትራ ህዝብ በዘመን መካከል ግጭትና ጦርነት ምን እንደሆነ ያውቃል። ልጆቹን ገብሮበታል። አይፈልገውም። ሰላም ነው የሚፈልገው። ሁለቱም ህዝብ በሰላም ማደግ መለወጥ ይፈልጋል። አብሮ ማደግ ይፈልጋል። ያን እናውቃለን። እሱ ላይ የምንሰራው ማለት ነው። በሚዲያ ብሔር ተኮር ጥቃት የሚባለው አሁን የምናገረው ለሚዲያ ሰዎች ነው። ለሚዲያ ሰዎች ነው። የሚዲያ ሰዎች በትግራይ ክልል የሆኑ አስር ሃያ ሰላሳ ወንጀለኞች፣ ጥፋተኞች ሰዎች ስላሉ እንዳለ ትግራይን የሚመለከት ጉዳይ በየቀኑ ሚሳይል የሚመስሉ ቃላቶች ብንጠቀምና ብናጠቃው የገዛ ወንድማችንን ከማጥቃት ያለፈ ትርፍ የለውም የለውም። የትግራይ ሕዝብ አገሩን ይወዳል። ሰው ይወዳል። በኢትዮጵያዊነት ጉዳይ አይደራደርም እንዳይመስላችሁ። ገብሮበታል። ያውቀዋል እኮ። ኢትዮጵያዊነትን ለመጠበቅ በዘመን መካከል ዋጋ የከፈለ ሕዝብ ነው። ግን አሁን ችግር የሆነው ምንድን ነው? ትግራይ ያለው ሰው የአማራውን ቁስል አያይም። አማራ ያለው ሰው የትግራዩን ቁስል አያይም። ኦሮሚያ ያለው ሰው የሶማሌን ቁስል አይ ሁሉም የራሱን ቁስል ያካል እንደ ጅብ። ትክክል አይደለም። እንደዚህ እዛ ያለው ወንድሜ ነው ምንድነው እያለ ያለው ብሎ ጊዜ ሰጥቶ ማድመጥ ያስፈልጋል። የትግራይ ሽማግሌዎች እና አንዳንድ ሰዎች ሳናግር በጣም ሐዘን ይሰማኛል። ይሄ ሀገርና መንግስት ቢያንስ ባለፉት መቶ ዓመታት እንኳን ስንትና ስንት ወራሪ ለመከላከል ትግራይ ምድረ በዳ የሆነችው በውጊያ ነው። ይሄ ሁሉ ዋጋ የከፈለ ህዝብ፣ ስንት ሺ ልጅ የገበረ ህዝብ የሆነ ሰው አጠፋ ብላችሁ ዙሪያውን በሙሉ ልትወጉን ልታጠፉ እንዴት ሰራላችሁ? አሁን እንደዛ የምናስበው እንደዛ ይፈለጋል። በዚሁ ለወንድሜ የሚነግርህ መከላከያውን እኔ አውጥቼ የሆነ ጠላት መቶ ትግራይን አንድ ሜትር ማጥቃት ይፈልግ፣ መንግስት ቢተኛ እመነኝ፣ የአማራ ሚሊሻ አይተኛም አይተኛም። ኢትዮጵያዊ በዘመናት መካከል በወገን ጥቃት ላይ ተደራድሮ አያውቅም። መከላከያ ማቆም አለማቆም ምናምን አያስፈልገውም። ጥቃት ከመጣ የትግራይ ጥቃት የኛ የሁላችን ጥቃት ነው። ግን የሚዲያ ሰዎች ነገር ሲያባብሱ ሌላውም አብሮ እንዳይሄድ ቆም ብሎ ማየት ያስፈልጋል። የሃይማኖት አባቶች፣ መምህራን ነገር በማስተዋል እንዲሆን ስራችሁ ስሩ እንጂ ትግራይም፣ አማራም፣ ቤኒሻንጉልም ኦሮሚያም ሁሉም ተባብሮ በመኖር የሚለወጥ እንጂ በመዋጋት የሚጠቀመው ጥቅም የለም። ሁለት ምሳሌ ልንገራችሁ። ዱባይ ዩናይትድ አረብ ኤምሬት የሚባለው አንድ ሚሊየን ህዝብ ነው በቁጥር። በውስጡ ከአስር ሚሊየን በላይ አስራ አንድ የሚጠጉ ሚሊዮን ህዝቦች ከሌላ ሀገር የመጡ አሉ። የሀገሬው ሰው አንድ ሚሊዮን ነው። የውጩ ሰው ከአስር ሚሊየን በላይ ነው። አስር እጥፍ ይበልጣቸዋል ከውጭ የመጣው ሰው። ይሄ ነዋሪው ነው። በየአመቱ ግን መቶ ሰላሳ ሚሊየን ህዝብ እየገባ ይወጣል። አንድ ሚሊዮን ህዝብ አስር ሚሊዮን መሸከም ችሎ? መቶ ሰላሳ ሚሊዮን እያስተናገደ ሳምንት፣ ሁለት ሳምንት እያስተናገደ እየሸኘ፣ እኛ እዚህ አስር እና ሀያ ኦሮሞ ወይም ትግራይ እዛ ተቀመጠ ብለን የምንገፋፋ ከሆን በቀላሉ ደንቆሮዎች ነን ማለት ነው። እኛ ሱዳን አጣበን። ሱዳን አንድ ሚሊዮን ገደማ ኢትዮጵያውያን አሉ። ካርቱም ብትሄዱ ኢትዮጵያ ብቻ ነው። ሱዳን አጣበን፣ ጅቡቲ አጣበን። ስለ አሜሪካ ተው፣ ስለ አውሮፓ ተው እዚህ ትናንሽ ሀገሮች አጣበን ስናበቃ የገዛ ወገንህ በኔ ክልል አይምጣ ብሎ የሚያስብ ሰው ድንገርህ ያፈናቅላል። መቼም ግን አይለወጥም። ምክንያቱም እዚህ አልተፈታም፣ ጭንቅላቱ አልተፈታም። አሜሪካን ተመልከቱ። እስከ ናይን ኢሌቨን የሚባለው የአልቃኢዳ ጥቃት ጊዜ ድረስ በከፍተኛ እድገት ላይ ያለች ሀገር ናት። ናይን ኤሌቨን ከመጣ በኋላ ለውጊያ አንድ ነጥብ ሰባት ትሪሊየን ዶላር አወጣች አሜሪካ። አንድ ነጥብ ስድስት ትሪሊየን ዶላር ማለት የዚህ ሩብ አፍሪካ ቢመጣ አፍሪካ ገለባ ብጦ ነበር። ሩቡ ለልማትና እርዳታ ሲሆን እጇን ሰብስባ ለመግደል ሲሆን ግን መነዘረችው መነዘረችውና፣ አሸነፈች ወይ ተጠቀመች ወይ ካላችሁ ግምገማው የተለየ ነው። በውጊያ ማሸነፍ የለማ በሚሳኤል ማሸነፍ የለም። የጊዜ ጉዳይ ነው እንጂ ትሸነፋለ። አንድ ሁለተኛ፣ ናይን ኤሌቨን ጥቃት ሲመጣ ከዚያ በፊት አሜሪካ መሄድ ቪዛ ችግር አልነበረም። ሰው አፕላይ ያደረጋል ይሄዳል። ክፍት ሀገር ነው። አገሩ ከመጣ ሁሉ ገንዘብ ይሰበስባል። በባንክ 50 ሺ 100 ሺ ማንቀሳቀስ ችግር አልነበረም። አሁን አሜሪካ ውስጥ 5 ሺ ዶላር ከሱ ወደ እኔ ከመጣ ፍላግ ያነሳል ባንክ ላይ። ማን ነው አምስት ሺህ ዶላር ያንቀሳቀሰው? ለምን አሸባሪ ነው የሚል ሀሳብ በውስጣቸው አለ። ልጅናና ነው ለሕክምና ነው ለልማት ነው፣ የለም ሁሌ ጥፋት ነው ብቻ ስለሚያስቡ ቪዛውም ዝግ ሆነ። ቪዛ ዝግ ሲሆን እውቀት አይፈስም ወደ ውስጥ። ቪዛ ዝግ ሲሆን ሀብት አይፈስም ወደ ውስጥ። በዚህ መንገድ ደግሞ ወጪ አለ ውግ ያለ እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ህብረት ፊት ለፊት ወይም ከብስራት ፌ ማጠገ የፋሲካ በዓልን ምክንያት በማድረግ ባለ ሁለትና ባለ ሶስት መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ አስር ደንበኞች ብቻም ባለ ሁለት መኝታ 91 ካሬ ሜትር በ973 ሺህ ብር ቅድመ ክፍያ፣ ባለ ሶስት መኝታ 130 ካሬ ሜትር በ1 ሚሊዮን 391 ሺህ ብር ቅድመ ክፍያ ብቻ ቤትዎን የግልዎ ያድርጉም 60 ሲከፍሉ ተጨማሪ ባፐርሰንት ቅናሽ ያገኛሉ። ጊዜው ጊዜው የአሜሪካን ፓወርና ካፓሲቲ እየቀነሰ ሄደ። ክፍት መሆንና መቀበል ሀብትም እውቀትም ያመጣል እንጂ ጉዳት የለውም። እንኳን እርስ በርሳችን ለሌላውም ቢሆን መፍትሄው ግን ምንድን ነው? ጠላቱን ያለየ ችግር ያለየ ሰው መፍትሄ ያመጣ። አስር ሰው ፍለጋ የትግራይ ህዝብን ጠላቴ ብሎ ካሰበ አስራ አምስት ሰው ፍለጋ የአማራ ህዝብን ጠላቴ ብሎ ካሰበ ጠላቱን አለየም ማለት ነው። ወይም ችግር አለየም ማለት ነው። ችግር ካለየ ደግሞ መፍትሄ የለም አይመጣም። መቀራረብና መነጋገር ያስፈልጋል። በሱ ውስጥ መፍትሄ እናመጣለን። አሁን ያለው ጩኸት ይረግባል። ጊዜያዊ ነው አይምሰላችሁ። ሆያ ሆዬ ነው። ሆያ ሆዬ ለቡሄ ይሰራል እንጂ አይሻገርም። አገር ከሆያ ሆዬ በላይ ናት። ስለዚህ ረጋ ብለን ነገር ማየት ያስፈልጋል። ይሄ የሚዲያ ጉዳይ፣ ዋይት ግሬ፣ ብላክ የሚባል ፕሮፓጋንዳ አለ። ዋይት ፕሮፓጋንዳ ማለት እኔ ኤኬሌ የሚባል ሰውዬ ከዚህ መስሪያ ቤት ብዬ የማውጣው ማስታወቂያ ወይም ንግግር ነው። በተደጋጋሚ ሊነገር ይችላል፣ ግን ሶርሱ ይታወቃል። ግሬ ፕሮፓጋንዳ የሚባለው ከየት እንደመጣ አይታወቅም። መልፍ ይረውራል። አሁን በሶሻል ሚዲያ የምታዩት ማለት ነው። ማነው የጻፈው? ከየት አመጣው አይታወቅም። የፈለገውን ነገር ጽፎ ተቀባዩም ከየት ነው አይልም፣ ሰጪውም ሆምሎ ደብቆ ይለቀዋል። ህዝብና ህዝብ ያጋጫል። ጥቅም ያለው የመሰላችሁ ሰዎች ካላችሁ ደጋግማችሁ አስቡ። በዚህ መንገድ ማሸነፍ ፋሽኖ አልፏል። አሁን ማሸነፍ የሚቻለው በልማት በስራ በፍቅር ብቻ ነው እንጂ ሰውና ሰው እያጣላው እዛ ውስጥ የማገኘው ነገር አለ ብሎ ማሰብ ስህተት ነው። ኋላ ቀርነት ነው። የሚዲያ ሰዎች በአንክሮ ማስተዋል ይኖርባቸዋል። ኢትዮጵያውያንን ከኢትዮጵያውያን በማጋደል የሚገኝ ትርፍ ስለሌለ፣ መከላከያን በሚመለከት መከላከያ እንግዲህ የት መቀመጥ አለበት፣ ለምን መቀመጥ አለበት፣ መቼ መቀመጥ አለበት የሚለውን የሚወስን አካል አለ፣ የሴኩሪቲ ካውንስል። ያ ያላስተላለፍን በሚመለከት ትጥቅም በሚመለከት ጊዜያዊ ትሬት እና ፖቴንሽል ትሬት የአሁን ጠላትና እና የይሆናል ጠላትን ተንትኖ አስተላለፍ ያስቀምጣል። ከትግራይ የዛላምበሳን ድንበር ለመክፈት ስንሄድ ስመለስ ተናግሬ ነበር። ያስታውሱ እንደሆነ ወታደሩ ያለበት ሁኔታ አሳዛኝ ነው። ወታደሩ ያለበት ሁኔታ በጣም ከባድ ነው። ሰብሰብ ባድርገን ማሰልጠን ማዘመን እንፈልጋለን። አሁን የምንሰጋበት ነገር ብዙ አይደለም። የሚያሰጋን ነገር የለም፣ ያለውን ነገር ስለምናውቅ ማለት ነው። ያ ካልሆነ ወታደር እዛ ቢቀመጥም ሞራል አልባ ስልጠና አልባ ወታደር ተዋግቶ ያሸንፈም። ከምንም ነገር ጋር ትስስር የለውም። ያስታውሱ እንደሆን ዛላምበሳ ደርሼ የመጣው ቀን በሚዲያ ተናግሬ ያለው ከአሁን በኋላ ፎከስ የምናደርገው ስልጠና ነው ምናምን ብዬ ተናግሬ ነበር። ምንም ከአሁን ጋር ትስስር የለውም። እስካሁን የቆየው አዋጅ ስናወጣ ሪፎርም ስንሰራ ስትራክቸር ስንሰራ ነው። ግን እንዳሉት የሚዲያ ሰዎች ሮንግሊስ ስለሚወስዱ ለሚወስዱ ህዝብ ያዘናጋሉ እንጂ ከአሁን ጋር ጉዳይ ትስስር የለውም። ትግራይ ስትወረር ትምህርት ላይ የነበርን ሰዎች ትምህርታችን ትተን ትዳራችን፣ ህይወታችን ትተን ሄደን ግማሾቻችን ሞተን ግማሾቻችን እንደተከላከል ነው ሁሉ። ነገም በትግራይ የሚሆን በጋምቤላ በሶማሌ የሚሆን በቤኒሻንጉል የሚያጋጥም ችግር ካለ እኔ በኢትዮጵያውያን ጥርጣሬ የለኝ። የጋራ ኃላፊነት ስለሆነ በትዕግስት እና በማስተዋል ማየት ጥሩ ነው። የመከላከያን ጉዞ ማደናቀፍ ትክክል አይደለም፣ ትክክል አይደለም። መንግስት መጠየቅ ይቻላል። ምን እያረክ ነው? ስጋት አለን፣ ዜጋ ጠብቀን ማለት ይቻላል። ከዛ ያለፈው ግን ወታደሩን እረፍ፣ ህዝብን አትነካም በመባሉ ነው እንጂ ግጭት ሊያመጣ ይችላል፣ ሰው ሊሞት ይችላል። በራስ ኃይል ጉዳት ከደረሰ ደግሞ ጥፋት ነው። ለምንድን ነው እንደዛ ያደረግ ነው? አምና መከላከያ በአምቦ ለማለፍ ሲሄድ የአምቦ ወጣቶች ሲዘጉበት የአምቦ ወጣቶች ጨፍልቆ ያልፋል። በቦረና ሲሄድ ቦረና ወጣቶች ሲቆሙበት ጨፍልቆ ያልፋል። ያ መድገም አንፈልግምኛ። መድገም ስለማንፈልግ አትጨፈልቅም፣ ቆም፣ ህዝቡን ስማ፣ አማክርና ተነሳል። የየትኛውም ጫፍ የኢትዮጵያ ህዝብ ግን ማወቅ ያለበት የፌዴራል መንግስት ሰራዊቱን ከአንድ ጫፍ አንድ ጫፍ ማንቀሳቀስ አብሶሉት ፓወር ነው ያለው። የማንም ምክር አያስፈልገው? ከአንድ ጫፍ አንድ ጫፍ ሲያንቀሳቅስ ከትግራይም ይሁን ከጋምቤላ አንዲት ሜትር ቦታም ብትሆን ጥቃት እንዳይደርስባት መከላከልም ግዴታው ነው። ኢኳሊ ማለት ነው። ችግር ካጋጠመ ትግራይ ክልል መከላከል ዋነኛ ስራው ነው። ጋምቤላ ካጋጠመ ዋነኛው ስራው ነው። እንቅስቃሴ የሚደረግበት ግን በርካታ ነገሮች አሉ፣ የሚነገሩም የማይነገሩ። አሁን ለምሳሌ ሌላ ቦታ አደጋ አይደርስብን ቢሆንስ የጋራ ፕሮጀክታችን ሊጠቃ ቢሆንስ? የምናውቀው ነገር አለ። ስንዘጋጅ በነገቲቭ ማየት ብቻ ሳይሆን ሌላም ነገር ይኖር ላይ ብሎ ማሰብ ጥሩ ይሆናል እንጂ በፍጹም አሁን ከሚወራው ወሬ ጋር የሚያያዝ ነገር አይደለም። የትግራይ ሕዝብን አሳልፈን የሚሰጥበት ልብም አእምሮም ሞራልም የለንም። እንደዛ እናደርግም የለንም። በዛ አይም ቢታይ ጥሩ ይሆናል። ሚዲያዎችም ሚናቸውን እንደዛ ቢጫወቱ በጣም ጥሩ ይሆናል። አካል ጉዳተኞችን በሚመለከት ትኩረት አልተሰጠም ያሉት እህቴ ትክክል ነው። ብዙ ስራ ያስፈልጋል። በመንገዳችን በቢሮአችን ብዙ ቦታ ላይ ስራ ያስፈልጋል። ይህም ልክ እንደ ሰላሙ የእውቀት ችግር ነው፤ የኛ ዜጎች መብት ያላቸው መሆኑን ካለመገንዘብ የመጣ ነው። ለነሱ የሚያስፈልገውን ነገር ማድረግ ከሁላችን ይጠበቃል። ነገር ግን በሁለት ጉዳይ ላይ ኮሜንት ማድረግ የምንፈልገው ቋንቋ በሚመለከት ማንኛውንም ቋንቋ ማወቅ ጥሩ ነው። እሳቸው እንዳሉት አንድ የማይሰማን ሰው በምልክት ቋንቋ መግባት መቻል ጥቅም እንጂ ጉዳት የለውም። ያ የማይሰማ ሰው ዛሬ እዛ ቤት ሆነ እንጂ ነገዝኛው ቤት ሊሆን ይችላል። ምንም የምናውቀው ነገር የለም። በየቤታችን ሊገባ ስለሚችል ማወቃችን ጥቅም ነው። ግን ቋንቋውን